በስዊዝ ቦይ ሳንከፍል ከፍል ማለፍ አለብን ትራምፕ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝ እና በፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው አሉ። በሁለት ቁልፍ የዓለማችን አቋራጭ ውሃ ላይ መተላለፊያዎች አሜሪካ ወታደራዊ እና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል በሚል በቱሪዝም ማህበረሰብ ገጻቸው ላይ አስፍረዋል። ፕሬዚዳንቱ እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስተሩ ማርኮ ሮቢዮ ይህንን ጉዳይ አሁኑን እንዲከታተል ጠይቂያቸዋለሁ ብለዋል። ከነዚህ በሻገር ግብጽ እንደ ፓናማ ከአሜሪካ ጋር ሳጣ ገባ ውስጥ ልትገባ የምትችልበት አሉታዊ አጋጣሚ ሊፈጥር ይችላል የሚል መረጃዎች ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ ፓናማን እና ግሪንላንድን እንጠቀልላለን በሚል በተደጋጋሚ ሲዝቱ ቆይተዋል። አሁን ደግሞ የግብፁን ስዊዝ ቦይ ማማተር መጀመራቸው የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሆነባቸው ይጠበቃል። በመካከለኛ ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብጽ የትራምፕ ሀሳብ ዱብዳ ሆኖባታል ተብሏል። በ1970ዎቹ አንስቶ በየአመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብጽ በስዊዝ በኩል ትራምፕ መትተውባታል። ግብጽ በአመት እስከ 9 ቢሊዮን ዶላር ገንዘብ በመርከሞች ሲተላለፉ ክፍያ በማስፈጸም እና በሌሎች ምክንያቶች ከስዊዝ ቦይ ገቢ እንደምትሰበስብ ይታወቃል። የትራምፕ ውጥን እውን ከሆነ ካይሮና ዋሽንግተንን እጣፈንታ ልክ እንደ ዴንማርክና ፓናማ ውጥረት ይሆናል ተብሎ ይጠበቃል። ሩሲያ ላይ ጫና መፈጠር አለበት፣ ዘለንስኪ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቀረባቸውን ተናገሩ። የትራምፕ መካከላዊ ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር ለሶስት ሰዓታት ያክል ከተወያዩ በኋላ ነው ትራምፕ መግለጫ የሰጡት። ተስፋ የተሞላባት ውይይት መደረጉን ሩሲያና ዩክሬን ተገናኝተው ስምምነት በቶሎ መጨረስ እንዳለባቸው የተናገሩት። ትራምፕ ዋና ዋና ጉዳዮች ላይ ከስምምነት ተደርሷል፣ ደም መፍሰስ መቆም አለበት ብለዋል። በሌላ በኩል የዩክሬን ፕሬዝዳንት ቭላዲሚር ዘሌንስኪ ዘላቂ ተኩስ አቁም ስምምነት እንዲደረግ ሞስኮ ላይ ከፍተኛ ጫና መደረግ አለበት እያሉ ነው። ዋሽንግተን ባቀረበችው የተኩስ አቁም ስምምነት መሰረት ኬብ የተወሰኑ ግዛቶች በሩሲያ ቁጥጥር እንዲሆኑ ትፈቅዳለች። ሩሲያ በፈረንጆች 2014 የዩክሬን ግዛት በይዞ ተዋስር እንድታስቀጥል እንደሚፈልጉ ትራምፕ ገልጸዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ግን ይህንን ሀሳብ እንደማይቀበሉት ነው የተናገሩት። ሩሲያ በፈረንጆች 22 ልዩ ዘመቻ በሚል ወደ ዩክሬን ከገባች ጀምሮ ሀያ በመቶ የዩክሬን ግዛት መቆጣጠሯ ይታወሳል። እጅግ የከፋው የሱዳን ቀውስ ሱዳናዊ ህይወታቸውን ለማዳን ቅጠልና ክሰል እየተመገቡ ነው ሲል አንድ የኖርዌይ የእርዳታ ድርጅት አሳወቀ። በመጠለያ ጣቢያው ሳይቀር ጥቃት ይሰነዘራል በሚል ስጋት የሚፈናቀሉ ሱዳናዊያን ህይወት አደጋ ውስጥ እየወደቀ ሲሆን፣ በኤል ፋሽር አካባቢ ያለው ቀውስ ደግሞ አስፈሪ ሆኗል። የሰማናቸው ያሉ ታሪኮች በሆኑ አስፈሪዎች ናቸው ይላሉ። የኖርዌጂያን የስደተኞች ምክር ቤት ኦፕሬሽን መሪ ኖ ቴለር ቴለር እንደገለጹት ዜጎች ከአልፋሻ ወደ ታዊላ ይፈሳሉ፣ ግን እጣፈንታቸው መንገድ ላይ ሞት ጭምር ሆኗል። ውሃ ጥሙ ሳይቀር በመከራ ብስቶባቸዋል። ሱዳን ላይ ያለው ቀውስ ከመቼም ጊዜ በላይ አሰቃቂ የሆነ መጥቷል፣ የሚል የችግር እንቅፋት ገልጸውታል። ከዛም ዛም ካምፕ የተነስተው አርባ ኪሎ ሜትር በመጓዝ ላይ ሳሉ ዜጎች የሚደርስባቸው ፈተና እጅግ አስፈሪ መሆኑን ያስረዳሉ የእርዳታ ሰራተኞች። አብድል ፈታሊ አልቡርሃን የሚመራው ዋና ጦር እና መሐመድ አምዳ ጋደሎ የሚመሩት ፈጥኖ ደራሽ ኃይል ጦርነት ውስጥ ከገቡ ሁለት ዓመታት ቢሻገሩም እስካሁን ጄኔራሎቹ ፖለቲካዊ መፍትሄ ማምጣት ተስኗቸዋል። በጦርነቱ ከ150 ሺህ በላይ ሰዎች ህይወታቸው ያጡ ሲሆን ከ13 ሚሊዮን በላይ የሚሆኑት ከቤት ንብረታቸው ተፈናቅለዋል። ዘገባው የቢቢሲ ነው። አፍሪካ ጤና ኮሌጅ ሲያሰለጥናቸው የቆየ ተማሪዎችን አስመረቀ። በ1997 ዓ ም የተመሰረተው የአፍሪካ ጤና ኮሌጅ የ2017 ዓ ም የ23ኛ ዙር ያሰለጠናቸውን 383 የጤና ባለሙያዎች አስመርቋል። ሰልጣኞች ሚያዝያ 18 ቀን 2017 ዓ ም በታላቁ ብሔራዊ ቲያትር የዕለቱ ክብር እንግዳ ዶክተር ደረጃ አለማየሁ በጋንዲ መታሰቢያ ሆስፒታል የማህጸንና ጽንስ ሕክምና ትምህርት ክፍል ኃላፊ ጥሬ→ጥሪ የተደረጋቸው እንግዶችና የተመራቂ ተማሪ ወላጆች ቤተሰቦች በተገኙበት በታላቅ ድምቀት አስመርቋል። ኮሌጁ ያስመረቃቸው በድህረ ምረቃ መርሃ ግብር ማስተር ኦፍ ፐብሊክ ሄልዝ ሲሆን በመጀመሪያ ድግሪ መርሃ ግብር ደግሞ ሜዲካል ራዲዮሎጂክ ቴክኖሎጂ፣ ነርሲንግ፣ ፐብሊክ ሄልዝ እና ሜዲካል ላቦራቶሪ ቴክኖሎጂ ናቸው እንዲሁም በዲፕሎማ መርሃ ግብር ደግሞ በሜዲካል ራዲዮግራፊ፣ በነርሲንግ እና በፋርማሲ የሰለጠኑ መሆናቸውን የኮሌጁ ምክትል ፕሬዚዳንት ዶክተር መኮንን በላይ ቸኮል ገልጸዋል። ከተመረቁት 388 ተሰልጣኞች መካከል 262 ሴቶች መሆናቸውም ተገልጿል።